በአዲስ አበባ ስለቀይ ባህር ሲመከር ውሏል። ጉድም ተሰምቷል። በቀይ ባህሩ ምክር ላይ የተገኙት ጀነራል ለቀይ ባህር ግዙፍ ሰራዊት እየተዘጋጀ ነው ሲሉ ከባድ ዱብዳ አሰምተዋል። ከአራት ኪሎ የቀይ ባህር ጉዳይ በግለት ይቀጣጠል የሚል ትዕዛዝ ከወጣ በኋላም ኢትዮጵያ ቆርጣለች። ዛሬ ደግሞ ለቀይ ባህር ጉዞ ግዙፍ ሰራዊት እየተዘጋጀ ነው ሲሉ ጀነራሉ ያሰሙት ጉድ ካይሮን እና አስመራን እያሸበረ ነው። ቀዳሚው ዘገባችን ነው፣ እናስደምጣቸዋለን። በቤሻንጉል ጉሙዝ ክልል ህጻናትን ጨምሮ ቢያንስ 16 ሰዎች በታጣቂዎች ተገደሉ። በቤሻንጉል ክልል ካማሺ ዞን ኦነግ ሸኔ በፈጸመው ጥቃት ስድስት ህጻናትን ጨምሮ 16 ሰላማዊ ሰዎች መገደላቸው ተሰምቷል። እናስደምጣቸዋለን። የኢትዮጵያ መምህራንና የጤና ባለሙያዎች የሥራ ዘርፍ እየቀየሩ መሆኑን በጥናት ተረጋገጠ። በከፍተኛ የኑሮ ጫና እየተፈተኑ የሚገኙት የኢትዮጵያ መምህራንና የጤና ባለሙያዎች በመንግስት ደሞዝ መኖር ባለመቻላቸው ሥራ እየቀየሩ መሆኑን ጥናቱ አመላክተዋል። በጉዳዩ ላይ ዝርዝር መረጃ አለን። በውጭ ዜና ዘገባችን በአሜሪካ ሁለት የእስራኤል ኤምባሲ ሰራተኞች መገደላቸው እያነጋገረ ነው። እናስደምጣቸዋለን ይሰጣለን። ጤና ይስጥልን። ውድ አንዳፍታ ሚዲያ ብስበዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁም። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከአዲስ አበባ ስለ ቀይ ባህር ሲመከር ውሏል፣ ጉድም ተሰምቷል። በቀይ ባህሩ ምክር ላይ የተገኙት ጄኔራል ለቀይ ባህር ግዙፍ ሰራዊት እየተዘጋጀ ነው ሲሉ ከባድ ዱብ እዳ ሰምተዋል። ከአራት ኪሎ የቀይ ባህር ጉዳይ በግለት ይቀጣጠል የሚል ትዕዛዝ ከወጣ በኋላ ኢትዮጵያ ቆርጣለች። ዛሬ ደግሞ ለቀይ ባህር ጉዞ ግዙፍ ሰራዊት እየተዘጋጀ ነው ሲሉ ጄኔራሉ ያሰሙት ጉድ ካይሮን እና አስመራን እያሸበረ ነው። ኢትዮጵያ በቀይ ባህር ጉዳይ አምረራለች። አቶ ታየ ደንዳ ባህር በር የህልውና ጉዳይ አይደለም ብለው ቢያጣጥሉትም የባህር በር ጉዳይ የህልውና ጉዳይ እንደሆነ የሚያመላክቱ እንቅስቃሴዎች በቀይ ባህር ጎልተው እየታዩ ነው። ይህን ተከትሎ ከወራት በፊት የኢትዮጵያ ደህንነት ምክር ቤት የቀይ ባህር ጥያቄ በግለት ይቀጣጠል ሲል ትዕዛዝ ማስተላለፉ ይታወሳል። ዛሬው እለት ታዲያ በአዲስ አበባ ስለቀይ ባህር ሲመከር ነው የዋለው። በምክክሩ ላይ የእስራኤል መንግስት ተወካዮችን ጨምሮ በርካታ ዲፕሎማቶች ተገኝተዋል። በውይይቱ ላይ የተሳተፉት አንድ ጀኔራል ታዲያም ለቀይ ባህር ግዙፍ ሰራዊት እየተዘጋጀ ነው ሲሉ ያበጠውን ዘርግፈውታል። ሦስተኛው የቀይ ባህር እና ገልፍ ኤደን በሚል መሪ ቃል በውጭ ጉዳይ ኢንስቲትዩት እና በመከላከያው ዋር ኮሌጅ አዘጋጅነት በሸራተን አዲስ የፓናል ውይይት እየተካሄደ ነው። ኢትዮጵያ ሀገራችን ከታሪካዊ እና ተፈጥሯዊ መብቷም ከሆነው ቀይ ባህር ላለመገፋት፣ እንዲሁም ደግሞ ውድ ዋጋ እየከፈለች እየተጠቀመች መሆኗን በህጋዊ መንገድ መብቷን መጠቀም የምትችልበት እድል እያለ የበይ ተመልካች ሆናለች። ኢትዮጵያ በቀጠናው ካላት ሰፊ መሬትና ህዝብ በመነሳት ወደብ ብቻ ሳይሆን የባህር በር የማግኘት መብት እንዳላት ከተለያዩ ዓለም አቀፍ ተቋማት የተወከሉ የውይይት ተሳታፊዎች በውይይታቸው አንስተዋል። በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናንት ጄኔራል ይመር መኮንን የመከላከያ ሰራዊት ተቀዳሚ ተግባር ሀገራችን ኢትዮጵያ ብሔራዊ ጥቅሟና ፍላጎቷን ማረጋገጥ ነውና አሁን ላይ የሀገራችን አንገብጋቢ የባህር በር ጥያቄ ዓለም አቀፍ ተቀባይነት ማግኘቱም ያለውን ስትራቴጂካዊ ጠቀሜታ የጎላ በመሆኑ ይህንን ሊያስጠብቅ የሚችል ዘመናዊ ሰራዊት በመገንባት ላይ እንገኛለን ብለዋል። ኢትዮጵያ እጅግ ከፍተኛ የዲፕሎማሲ ልዕልና ካላቸው ሀገራት አንዷ ነች። ከኒውዮርክና ጄኔቫ ቀጥሎም የዓለም ትልቋ የዲፕሎማሲ መቀመጫ በመሆኗ አንዱ ምስክር መሆኑንም አስረድተዋል። ቀይ ባህር በዓለም አቀፍ ፖለቲካና የኃይል ሚዛን ረገድ ከፍተኛ ጠቀሜታ ያለው አካባቢ ነው። በአፍሪካ ኤዢያ፣ እና አውሮፓ መካከል ያለውን ግንኙነት በሚመለከት የሚገኘው ስትራቴጂካዊ አቀማመጥ ቀይ ባህርን የዓለም አቀፍ ንግድና የጦር ኃይል ማዕከል አድርጎታል። በተለይም በሱዝ ባህር ገደብና በባብ ኤል ማንዴብ ወሽመጥ ያለው ቁልፍ አቀማመጥ ይህንን አካባቢ ለተለያዩ ሀገራትና ኃይሎች የፖለቲካና የስትራቴጂክ ትኩረት እንዲስብ አድርጓል። ቀይ ባህር በምስራቅ አፍሪካና በመካከለኛው ምስራቅ መካከል ያለውን ድንበር ይይዛል። አገራት እንደ ግብፅ፣ ሱዳን፣ ኤርትራ፣ የመንና ሳውዲ አረቢያ በዚህ አካባቢ ላይ የስልጣን ቁጥጥር ለማስፈን በምስራት ላይ ናቸው። በተለይም የሃይማኖት የብሔርና የኢኮኖ የኢኮኖሚ ጥቅሞች በዚህ ግጭት ውስጥ ትልቅ ሚና ይጫወታሉ። ይህ በአረብ በአለም አቀፍ ኃይሎች እንደ አሜሪካ፣ ቻይና፣ ሩሲያ እና አውሮፓ ህብረት ሀገራት ትኩረት የሳበ አካባቢ ነው። ቻይና በጅቡቲ የባህር ዳርቻ ላይ ወታደራዊ ቀጠና ስትገነባ፣ አሜሪካና አሜሪካ እና ሩሲያ ደግሞ በአካባቢው የጦርና ኢኮኖሚ ተጽዕኖን ለማስፋት በመስራት ላይ ናቸው። በቤሻንጉል ጉሙዝ ክልል ህፃናትን ጨምሮ ቢያንስ 16 ሰዎች በታጣቂዎች ተገደሉ። በቤሻንጉል ጉሙዝ ክልል ካማሽ ዞን ኦነግ ሸኔ በፈጸመው ጥቃት 6 ህፃናትን ጨምሮ 16 ሰላማዊ ሰዎች መገደላቸው ተሰምቷል። ታጣቂ ቡድኑ ከኦሮሚያ ክልል ምስራቅ ወለጋ ተነሶ ወደ ካማሽ ዞን ምዥጋ ወረዳ በመግባት ትናንት ግንቦት 13 ቀን 2017 ዓ.ም ድንገተኛ ጥቃት መፈጸሙን ቢቢሲ ዘግቧል። ታጣቂዎቹ ወደ ቀበሌዋ ነዋሪዎች ቤቶች በመግባት የተኩስ ሩምታ ከፍተው ሰላም ሰላማዊ ሰዎችን መግደላቸውን ዘገባው አመላክቷል። ያለምንም ግጭት 12 ሰዓት ነው መጥተው ሰው መጨፍጨፍ የጀመሩት ሲሉ የአካባቢው ነዋሪዎች ስለ ሁኔታው ገልጸዋል። ቤተሰቦቻቸው የተገደሉባቸው አንድ የአካባቢው ነዋሪ ንጋት ላይ የጀመረው የቡድኑ ጥቃት ቀኑን ሙሉ መዝለቁን ለቢቢሲ ተናግረዋል። ታጣቂዎች በፈጸሙት ጥቃት 16 ሰላማዊ ሰዎች መገደላቸውንና አራት ነዋሪዎች መቁሰላቸውን ገልጸዋል። በጥቃቱ ከተገደሉት ሰላማዊ ሰዎች መካከል በርካቶች ህፃናትና ሴቶች መሆናቸውንም ተስተካክለዋል። አንድ ሙሉ ቤተሰብ ነው የጨረሱት። ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው። ሙሉ ልጆቹ ሴቶችን ጨምሮ ጨርሰዋቸዋል ሲሉ የደረሰውን ጥቃት ገልጸዋል። ቢቢሲ ያነጋገራቸው ነዋሪዎች በበኩላቸው የደረሰውን ጉዳት ጭፍጨፋ ሲሉ የገለጹት ሲሆን የሟቾችና የቁስለኞች ቁጥር ከዚህ ከፍ ሊል እንደሚችል ጠቁመዋል። ከተገደሉት ሰላማዊ ሰዎች መካከል ስድስቱ ዕድሜያቸውን ከሁለት እስከ 14 የተገመቱ ሕፃናት ናቸው ተብሏል። እንዲሁም ከሞቱት ሰዎች መካከል ሌሎች ስድስቱ ደግሞ ሴት መሆናቸውን ነዋሪዎች ተናግረዋል። ቢቢሲ ያነጋገራቸው አንድ ነዋሪ ከተገደሉት ህጻናት መካከል ሶስቱ የልጅ ልጃቸው እንደሆኑ ቀሪዎቹ ሶስቱ ደግሞ የወንድማቸው ልጆች እንደሆኑ አስረድተዋል። ሶስቱ የልጅ ልጃቸው የሁለት የሶስት እናም የአስራ ሁለት ዓመት ሴት ልጆች እንደሆኑ ገልጸዋል። የወንድማቸው ባለቤትና ልጆች መገደላቸውንም አክለዋል። ታጣቂዎቹ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎችን እንስሳት ነርተው መውሰዳቸውን ገልጸዋል። የቀበሌዋ ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልለው እንደሚገኙም የቢቢሲ ምንጮች ተናግረዋል። ቢቢሲ ያነጋገሯቸው ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ጥቃቱ የተፈጸመው ሸኔ ሲሉ በ ጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን ገልጸዋል። ታጣቂዎቹ ባለፈው ሚያዝያ ወር ውስጥ ሌሎች ሁለት ጥቃቶችን ፈጽመው ነዋሪዎችን መግደላቸውን ገልጸዋል። የቤሻንጉል ጉምዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ጥቃቱን መፈጸሙን ለቢቢሲ አረጋግጠዋል። በቀበሌው የተፈጸመው የተለመደ የታጣቂ ጥቃት መሆኑን የተናገሩት አቶ ቢኒያም የደረሰው ጉዳት ስላልተረጋገጠም አሁን ቁጥሩን እርግጠኛ መሆን አይቻልም ብለዋል። የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑንም ገልጸዋል። ጥቃቱን የፈጸሙት የትኞቹ ታጣቂዎች እንደሆኑ ጥያቄ ቀረበላቸው ኃላፊው የሸኒ ታጣቂ ነው ብለዋል። ሰላም የጸጥታ ቢሮ ኃላፊው በአሁኑ ሰዓት አካባቢው ላይ የጸጥታ ኃይሎች መሰማራታቸውን ገልጸዋል። የቢሮ ኃላፊው አቶ ቢኒያም የጸጥታ ኃይል በቦታው ደርሷል፣ አስፈላጊ ሥራዎች እየተሰሩ ነው የሚገኙት፣ ማህበረሰቡም እየተመለሰ ነው። በግለሰብ ደረጃ ወደ ቀዬው ያልተመለሰ ሰው ካልሆነ በስተቀር አሁን አካባቢውን ደህንነቱን አስጠብቀናል ሲሉ ነዋሪዎች ሸሽተው ጫካ ውስጥ ናቸው መባሉን አስተባብለዋል። የኢትዮጵያ መምህራንና የጤና ባለሙያዎች የስራ ዘርፍ እየቀየሩ መሆኑን በጥናት ተረጋገጠም። በከፍተኛ የኑሮ ጫና እየተፈተኑ የሚገኙት የኢትዮጵያ መምህራንና የጤና ባለሙያዎች በመንግስት ደሞዝ መኖር ባለመቻላቸው ስራ እየቀየሩ መሆኑን ጥናቱ አመላክቷል። የኢትዮጵያ መምህራንና የጤና ባለሙያዎች በሚከፈላቸው ወርሃዊ ደሞዝ ሕይወትን ለመግፋት ባለመቻላቸው ከሙያቸው ለቀው የመውጣት ፍላጎት መጨመሩን ተጠቁሟል። አክሽን ኤድ የተሰኘ ግብረሰናይ ድርጅት ይፋ ባደረገው አዲስ ጥናት በርካታ የኢትዮጵያ መምህራን ምህራን እና የጤና ባለሙያዎች ሙያቸውን ለቀው የመውጣት ፍላጎት እየጨመረ መጥቷል። በኢትዮጵያ በጤናው ዘርፍ ላይ ያሉ ተግዳሮቶችም ከጊዜ ወደ ጊዜ ተባብሰው የዘርፉ ባለሙያዎች ቤተሰቦቻቸውን በቀን ሶስት ጊዜ ለመመገብ መቸገራቸውን ጥናቱ አመላክቷል። በዚህ የተነሳ የጤና ባለሙያዎች በልቶ ማደር አልቻልንም በሚል የደሞዝ ጭማሪ ጥያቄ አቅርበው መንግስት ምላሽ ባለመስጠቱም የስራ ማቆም አድማ ላይ ናቸው። ጥናቱ ከተካፈሉት የጤና ባለሙያዎች መካከል 95 በመቶ የሚሆኑት የሕክምና መሳሪያዎችና አስፈላጊ መድኃኒቶች እጥረት መኖሩን ተናግረዋል። የወሊድ ጤና ከባድ አገልግሎት አሰጣጥ ችግር መኖሩንም ዘጠና በመቶ የሚሆኑት ምላሽ ሰጪዎች ገልጸዋል። የገንዘብ ጫና ሌላኛው የጥናቱ ጭብጥ ሆኖ የተነሳ ሲሆን ሁሉም የዳሰሳ ጥናት የተደረገባቸው የሕክምና ባለሙያዎች ገቢያቸው በቂ እንዳልሆነ ገልጸዋል። ከሁሉም በላይ ደግሞ 75 በመቶ የሚሆኑት የሕክምና ባለሙያዎች ገቢያቸው ማነስ የተነሳም የቤተሰቦቻቸውን የምግብ መጠን ለመቀነስ እንደተገደዱ ተናግረዋል። እንዲሁም ሁሉም ምላሽ ሰጪዎች ከፍተኛ ጭንቀት እንዳለባቸው የገለጹ ሲሆን ከአራቱ ሶስቱ ጤናማ የስራና የኑሮ ሚዛንን ለመጠበቅ እንደሚቸገሩ ተናግረዋል። የሙያ ስልጠና እድሎች አለመኖር ሌላኛው ትልቅ ችግር ሲሆን መቶ ፐርሰንት የሚሆኑ የጤና ባለሙያዎች ስልጠና ማግኘት እንደማይችሉም ሪፖርት አድርገዋል። በዚህም ምክንያት 65 በመቶ የሚሆኑት የጤና ባለሙያዎች ሙያቸውን ለቀው ለመውጣት ያላቸውን ፍላጎት ገልጸዋል ተብሏል። ጥናቱ እንዳመላክተ ተካሂዶ በሀገር አቀፍ ደረጃ ኢትዮጵያ ከበጀቷ 7.1 በመቶ ለጤናው እና 23.01 በመቶ ደግሞ ለትምህርት ትመድባለች። የኢትዮጵያ ጤናና ትምህርት ዘርፉ በጀት ምጣኔ ከዓለም አቀፍ ደረጃ በታች ናቸው ተብሏል። በተመሳሳይ የጥናት ሪፖርቱ እንደሚያመላክተው ከሆነ የኢትዮጵያ ትምህርት ቤቶች በጀት ባለፉት አምስት ዓመታት ውስጥ በ50 በመቶ ቀንሷል። ይህ የገንዘብ ጫና መሠረታዊ የትምህርት ቁሳቁስ እጥረት እንዲከሰት ምክንያት ሆኗል ያለው ጥናቱ። በጥናቱ የተሳተፉ ሁሉም መምህራን በትምህርት ቤት መሳሪያዎችና የመማሪያ መጽሐፍት ከፍተኛ እጥረት እንዳለባቸው ገልጸዋል ተብሏል። መምህራን 80 በመቶ በላይ የሚሆኑት ውስን መሳሪያዎችን ከስራ ባልደረቦቻቸው ጋር ለመጋራት እንደተገደዱ ተናግረዋል። 91 በመቶ የሚሆኑት መምህራን የስራ ዘርፉ ችግር እየተባባሰ መምጣቱን የገለጹ ሲሆን 96 በመቶ የሚሆኑት ደግሞም ባለፉት ከ3 እስከ አምስት ዓመታት ውስጥ ምንም አይነት የሙያ ስልጠና እንዳላገኙ ተናግረዋል። በእነዚህ ዘርፈ ብዙ ጫናዎች 91 በመቶ የሚሆኑት ኢትዮጵያውያን መምህራን አማራጭ በመፈለግ ሙያቸውን ለመልቀቅ ፍላጎት እንዳላቸውም ጥናቱ አመላክቷል። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑት ሁለት ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የሀገሪቱ ባለስልጣናት ተናገሩ። ሟቾቹ አንድ ሴትና አንድ ወንድ ሲሆኑ የተተኮሰባቸው በካፒታል ጅዊሽ ሙዚየም ውስጥ ከተዘጋጀም አንድ ሁነት እየወጡ በነበረበት ሰዓት እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ተገኝተዋል። ከምሽቱ ሶስት ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢ የዋሽንግተን የመስ ቢሮውን ጨምሮም ሌሎች የመንግስት መስሪያ ቤቶችም ይገኙበታል። ዘገባዎች እንደሚያመላክቱት ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየሙ ውስጥ ሁነቱን እየታደሙ ነበር። የአሜሪካ የሀገር ውስጥ የደህንነት ኃላፊ ክርስቲያን ነሆም በኤክስ ገጻቸው ባሰፈሩት ጽሑፍ ዛሬ ምሽት ሁለት የእስራኤል ኤምባሲ ሰራተኞች በአይሁዳውያን ሙዚየም አቅራቢያ ትርጉም የለሽ በሆነ አኳኋን ተገድለዋል ሲል ግድያውን አስታውቋል። እባካችሁ ለሰለባዎቹ ቤተሰቦች ጸሎት አድርጉ። እነዚህን ነውረኛ ጥፊዎች ለፍትህ እናቀርባቸዋለን ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸውም ክስተቱን ነውረኛ ጸረ ሴማዊ ድርጊት ሲሉ ጠርተውታል። አምባሳደሩ ዳኒ ኤክስ ላይ ባስተላለፉት መልእክት ዲፕሎማቶችና የይሁድ ማህበረሰቦችን መጉዳት ቀይ መስመር ማለፍ ነው ብለዋል። የአሜሪካ ባለሥልጣናት ይህንን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃ እንደሚወስዱ እንተማመናለን ሲሉ ጽፈዋል። ክስተቱ ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የከተማዋ ዋና መንገዶች ተዘግተው ነበር። የሀገር ውስጥ መገናኛ ብዙሃን ሰለባዎቹ ወንድና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸውን ግን ይፋ አላደረጉም።